ምዕራፍ 34 እንደገና የተሠሩት ጽላቶች። እግዚአብሔርም ሙሴን አለው፦ ሁለት የድንጋይ ጽላት እንደ ፊተኞቹ አድርገህ ቅረጽ፣ ወደ እኔም ወደ ተራራ ውጣ። በሰበርካቸው በፊተኞቹ ጽላት የነበሩትን ቃላት እጽፍባቸዋለሁ። ለጠዋትም የተዘጋጀ ሁን፣ ወደ ሲና ተራራ ወጥተ በዚያ በተራራ ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ፣ መንጎችና ከብቶችም በዛ ተራራ አጠገብ አይሰማሩ። ሙሴም እንደፊተኞቹ አድርጎ ሁለት የድንጋይ ጽላት ቀረጸ። ሁለቱንም የድንጋይ ጽላት በእጁ ወሰደ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከርሱ ጋር ቆመ። እግዚአብሔርንም ስም ጠራ። ጌታም በፊቱ አለፈ። ስሜም ጌታ እግዚአብሔር ማሪ ቅርባይ ከማት የራቀ ምረቱ የበዛ ጻድቅ ለብዙ ሺህ ጻድቅን የሚጠብቅ ቸርነትን የሚያደርግ አበሳንን እና መተላለፍን ኀጢአትንም ይቅር የሚል በደልንም ከቶ የሚያነጻ የአባቶችንም ኀጢአት በልጆች እስከ ሦስት እስከ አራት ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ሙሴም ፈጥኖ ወደ መሬት ተጎነበሰና ለእግዚአብሔር ሰገደ። አቤቱ በፊትስ ሞገስ አግኝቼ እንደሆነ የሕዝብ አንገተ ደንዳና ነውና ጌታዬ ከእኛ ጋር ይሂድ፤ ጠማማነታችንን፣ ኀጢአታችንንና በደላችንን ይቅር በለን፤ ለአንተም እንሆናለን አለ። እግዚአብሔር ቃል ኪዳኑን እንደገና ማደሱ። እግዚአብሔርም ሙሴን አለው፣ እነሆ እኔ በሕዝብ ፊት ሁሉ ቃል ኪዳን አደርጋለሁ። በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ታላቅ ታምራትን አደርግልሃለሁ። እኔም የማደርግልህ ነገር ድንቅ ነውና አንተ በመካከሉ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞሬናውያን፣ ከናናውያን፣ ኬጤያውያን፣ ፌርዜናውያን፣ ጌርጌስናውያን፣ አዌዎናውያን፣ ኢያቡሴውናውያን ከፊትህ አወጣለሁ። በመካከል ወጥመድ እንዳይሆኑብህ አንተ በምትገባበት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ አጸዶቻቸውንም ትቈርጣላችሁ፣ ጣዖቶቻቸውንም በእሳት ታቃጥላላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና፣ ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርግ። ከእነርሱ አምላኮቻቸው አምላምላኮቻቸው ተከትለው ባመነዘሩና በሰውሏቸው ጊዜ እንዳይጠሩ ከመሥዋዕታቸውም እንዳትበላ። ሴቶች ልጆቻቸውንም ከወንድ ልጆች! ሴቶች ልጆችህንም ከወንድ ልጆቻቸው ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሠሩትን አማልክት ለአንተ አታደርግ። የቂጣውን በዓል ትጠብቀዋለህ። በሚያዚያ ወር ከግብፅ ወጣህልና በታዘዘው ዘመን በሚያዚያ ወር እንዳዘዝኩ ሰባት ቀን ቂጣ ብላ። መጀመሪያ የሚወለድ ተባት ሁሉ የእኔ ነው። የላምህንም በኩር የበግህንም በኩር የበሬህንም በኩር ሁሉ የእኔ ነው። የአህያውንም በኩር በግ በበግ ተዋጀዋ፣ አለ ባትዋጀው ግን ዋጋውን ትሰጣለህ። የልጆችህንም በኩር ሁሉ ተዋጃለ በፊቴም ባዶጅህን አትታይ ስድስት ቀን ሥራን ትሠራለ በሰባተኛው ቀን ታርፋለ በምትዘራበትና በምታጭድበት ዘመን ታርፋለ የሰባቱንም ስዋይ በዓል ታደርጋለ እርሱም የስንዴ መከር መጀመሪያ ነው በአመቱም መካከል የመክተቻ በዓል ታደርጋለ ወንድ ልጅ ሁሉ በእስራኤል አምላክ በእግዚአብሔር ፊት በዓመት ሦስት ጊዜ ይታይ። አሕዛብም ከፊት ባወጣሁ ጊዜ አገርህን አሰፋለሁ። በአምላክ በእግዚአብሔር ፊትም ለመታየት በዓመት ሦስት ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውም በዓል መሥዋዕት እስከ ነገ አይደር። የመጀመሪያውን የምድርህን ፍሬ ወደ አምላክ ወደ እግዚአብሔር ቤት ትወስዳለ። ጠቦቱንም በእናቱ ወተት አትቀቅል። እግዚአብሔርም ሙሴን በእነዚህ ቃሎች ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና ያለውና እነዚህን ቃሎች ጻፍ አለው። በዚያም አርባ ቀንና አርባ ሌሊት በእግዚአብሔር ፊት ነበረ። እንጀራም አልበላም ውሃም አልጠጣም። በጽላቱም አስሩን የቃል ኪዳን ቃሎች ጻፈ። የሙሴ ፊት እንዳበራ። እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ ጽላት በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ ከእግዚአብሔር ጋር ሲነጋገር ፊቱ እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ እነሆ ፊቱ እንዳንጸባረቀ ሙሴን ባዩ ጊዜ ወደ እርሱ ለመቅረብ ፈሩ። ሙሴም ጠራቸው። አሮንም የማኅበሩም አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ወደ እርሱ ቀረቡ። እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ ከጨረሰ በኋላ በፊቱ ላይ መሸፈኛን አደረገ። ሙሴም ከእርሱ ጋር ይነጋገር ዘንድ ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ ያነሳ ነበር። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ይነግራቸው ነበር። የእስራኤልም ልጆች የሙሴን ፊት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግን ነበር።